አብርሃም ላይ የታሰበ ትልቅ ሴራ አለ። እንግዲህ በዚህ ጉዳይ ላይ በደንብ አርጌ ለእናንተ ለማድረስ ሞክራለሁ። በተለይ እንግዲህ በውስጥ የተላከልኝ እጅግ በጣም አንገብጋቢ የሆነ መረጃ ደርሶኛል። ስለዚህ ጉዳይ እንግዲህ በደንብ አርጌ ነግራችኋለሁ። በተለይ እንግዲህ አቤልና ሄርሜላ ያሰቡ ትልቅም ሴራ እንዳለ እና በተለይ የሄርሜላ እርግዝና የአቤል መሆኑን እስከ መካድ ደረጃ ድረስ ተደርሷል። እሱ ብቻ አይደለም፣ እንግዲህ ሆን ተብሎ አብርሃምን ወጥመድ ውስጥ ለማስገባት እንግዲህ ተፍ ተፍ እያሉ እንደሆነም ሰምቻለሁ። በዚህ ጉዳይ ላይ እንግዲህ በደንብ አድርጌ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን ወደ ጉዳያችን ከሰሞኑ እንግዲህ የሄርሜላ ነገር በጣም አነጋጋሪ ሆኖ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ በጣም ብዙ መላምቶችም ሲነሱ ነበረ። በተለይ እንግዲህ የሄርሜላ እርግዝና ሊሆን ይችላል ብሎ የሚያሰቡትን ሀሳባቸውን ሲሰጡ ነበረ በጣም ብዙ ኦዲየንሶች በተለይ እንግዲህ የራሳቸውን ሀሳብ ሲሰጡ ሄርሜላ ያረገዘችው ከአብርሃም ሳይሆን ከአቤል ነው ብሎ እንግዲህ አብዛኛው ሰው ማለት ይቻላል ሀሳቡንም አስተያየቱንም ሲሰጥ ነበረ። ምክንያቱም እንግዲህ ያሉበት ምክንያት አንደኛ ምክንያቱ ሁላችም እንደምናውቀው አቤልና ሄርሜላ እንግዲህ በጣም እጅግ በጣም ይቀራረባሉ፣ ተደብቆም በጣም ብዙ ጊዜ ይገናኛሉ፣ በየጊዜው ማለት ይቻላል በተለይ ምሽት ላይ እንግዲህ አቤልም ያው ሄርሜላን ለማግኘት ወደ ቤቷ ድረስም ሲመላለስ እንደነበረና በተለይ ደግሞ እንግዲህ ቡታ ጅራ ከሄዱ በኋላ አቤል እንግዲህ ያለችበት ቦታ ድረስ እየሄደ አንዳንዴ እያደረም እንደሚወጣ እንግዲህ መረጃዎች ሲወጡ ነበረ። ስለዚህ እንግዲህ አቤል ሄርሜላ እንዳስረገዘ እርግጠኞች ነን ብሎም እንግዲህ የራሳቸውን ሀሳብ ሲሰጡ እንደነበረ ሁላችን የምናስታውስ ጉዳይ ነው። እሱ ብቻ አይደለም እንግዲህ በጣም ትልቅ ሴራ ደግሞ ታስቧል። ያ ሴራ ደግሞ እንግዲህ አሁን ላይ የታሰበው ወደ አብርሃም የሚያመለክት ነገር ነው። ምክንያቱም እንግዲህ ሄርሜላና አቤል እንግዲህ ያሰቡት ትልቅ ሴራው በጣም በሚገርም ሁኔታ አቤል ያሰበው በተለይ እጅግ በጣም በጣም እንግዲህ ክፋት የተሞላበት ነገር መሆኑን እንግዲህ በደንብ ሰምቻለሁ ማለት ነው። ምክንያቱም እንግዲህ ያሰበው ነገር የመጀመሪያ ደረጃ ያው ሄርሜላ እርጉዝ እንደሆነች ከሰማው ዕለት አንስቶ እንግዲህ ይሄ እርግዝና የተፈጠረው ከአብርሃም እንጂ ከራሱ እንዳልሆነ ወደ አብርሃምም አድርጎ ሄርሜላም እንግዲህ በዛ ነገር ተስማምታ በስተመጨረሻ እንግዲህ አብርሃምን ፋውል ሊያሰሩ ወይም ደግሞ እንግዲህ እንደምታውቁት ወጥመድ ውስጥ ለመክተት እንግዲህ እየተራራጡ እንደሆነ እንግዲህ ሰምቻለሁ። እሱ ብቻ አይደለም፣ አብርሃም ብዙ ነገሮችን አሰብት ማድረግ ወይም ደግሞ መቀበል ይችላል። ከዚህ በፊት አይተናል። በጣም ብዙ ነገሮችን ሲቀበል ነበረ። ነገሮችን ሁሉ ቀለል አርጎ ስለሚያስብ እንግዲህ አብርሃም ቶሎ ነገሮችን የመ የመቀበልም ብቃት አለው ያንን ነገር ተጠቅሞ እንግዲህ እነሱ እንደ ደካማ ጎን ወስዶ ይህንን ነገር እንግዲህ ያው ሊጠቀሙበት እንደተነሱ ሰምቻለሁ። እሱ ብቻ አይደለም። በጣም የሚገርማችሁ ከዚህ በፊት እንደምታስታውሱት የመቅደስንም ልጅም እስከ መቀበል ደረጃ ድረስ ደርሶ ነበረ። እንግዲህ በጣም የዋ ከመሆኑ የተነሳ የራሱ ያልሆነ ልጅ እያወቀ እንኳን እንደራሱ ልጅም ለማሳደግ እንደተቀበለ በደንብ እናስታውሳለን። እሱ ብቻ አይደለም አሁን ላይም ቢሆን የዲኤንኤ ምርመራ መደረግ ይችላል ብሎም እንግዲህ አንዳንድ ሰዎች ሐሳባቸውን ሲሰጡ ነበረ። እንግዲህ የዲኤንኤ ምርመራ የሚደረገው ልጅ ከተወለደ በኋላ ነው እንጂ ከዛ በፊት በእርግዝና ታይም ላይ እንግዲህ ምንም የሚደረግ አይነት ምርመራ የለም ብሎም በጣም ብዙ ሰዎችም ሲከራከሩበት ነበረ። እንግዲህ ይህ ልጅ እስከሚወለድ ድረስ እንግዲህ የአብራም ልጅ ሆኖ ይኖራል። ወይም ደግሞ እንግዲህ እንደምታውቁት ሄርሜላ በዚያ አጋጣሚ የአብራም ቤት ገብታ አብራ ለመን ሊኖር ነው ብሎም እንግዲህ ሐሳባቸውንም አስተያየታቸውንም አብዛኛው ሰው ሲሰጥ ነበረ። እኛም እንግዲህ ያጣራነው አንዳንድ መረጃዎች አሉ። እውነቱን ለመናገር እንግዲህ አቤልና በተለይ ሄርሜላ ከልባቸው እንደሚፈላለጉ ከዚህ በፊትም ስናገር ነበረ። እንግዲህ በጣም የሚገርማችሁ ነገር አቤልና ሂርሜላ እጅግ በጣም ስር የሰደደ ግንኙነት አላቸው። ግንኙነት ብቻ አይደለም፣ እጅግ በጣም ብዙ ነገሮችን አብሮ አሳልፈዋል። አሁንም ጭምር እንግዲህ እጅግ በጣም የማይታመኑ ነገሮችን አብሮ እያሳለፉ እንደሆነ ሰምቻለሁ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ደግሞ እንግዲህ እያንዳንዱን ውጤት በተለይ እንግዲህ የምርመራ ውጤትም ጭምር እየደበቀ እንደነበረ ከዚህ በፊት ሰምቼ ነበረ። ምክንያቱም እንግዲህ ሄርሜላ ጋራ በጣም እጅና ጓንት ሆኖ እየሰሩ ስለሆነ ነገሮች እንዳይበላሽባቸው ሌላ ሶስተኛ ሰው እንኳን ጣልቃ እንዳይገባ ፈልጓል ማለት ነው። ብሩክን እንግዲህ እንደምታውቁት ከጨዋታ ውጭ አድርጓል። ምክንያቱም ብሩክና አቤል ነበረ እንግዲህ ያው ሄርሜላ ጋራ በጣም የሚጠጋጉት፣ ያው ብሩክም ያው ሀሳቡን አስተያየቱን ሲያዩት እጅግ በጣም ከባድ ስለሆነ ብሩክን ገለልተኛ አድርጎ እንግዲህ እሱን ካባረሩት በኋላ የራሳቸውንም እቅድ እንግዲህ እያካሄዱ እንደሆነ እና በእቅዳቸው መሰረት ያው እንደምታውቁት አብርሃምን ወጥመድ ውስጥ ለመክተት እንግዲህ ተፍተፍ እያሉ እንደሆነ በደንብ መረጃው ደርሶኛል ማለት ነው። እንግዲህ አብርሃም ነገሮቹን በሙሉ በዚህ ደረጃ እያስኬደ ይገኛል። እንግዲህ ነገሮችን አይታችኋል ከሆነ በትላንትና ዕለትም በጣም ደስ በሚል ሁኔታ በተለይ ሩታን ሰርፕራይዝ ሲያረጋት ነበረ። ሰሞኑ እንግዲህ ሩታን እያስደሰታት ይገኛል። በተለያየ ምክንያት በጣም እንግዲህ ደስተኛ ሆና እንድታሳልፍ ያንን ነገር እያደረገ ይገኛል። ሄርሜላ በዚህ ጉዳይ ላይ እጅግ በጣም አዝናለች፣ እጅግ በጣም እንግዲህ በጣም ተናዳ ነው የምትገኘው። ምክንያቱም የእነሱን ደስታ በፍጹም የማትፈልግ ሴት ስለሆነች እንግዲህ ባገኘችው አጋጣሚ እነሱን ለመጉዳት እንግዲህ ጠንክራ እየሰራች እንደሆነ ያ መረጃም ወጥተዋል ማለት ነው። እሱ ብቻ አይደለም፣ ጎኗ ደግሞ ከጀርባ ሆኖ እጅግ በጣም በሚገርም ሁኔታ እንግዲህ ነገሮችን የሚያቀጣጥለው ሰው ደግሞ የሁላችን የምናውቀው አቤል ሆኖ ተገኝተዋል። ማለት ነው ስለዚህ እንግዲህ አቤልም በዚህ ሁኔታ ቀጥሏል። አብርሃምም ያለውን ነገር እስካሁን ድረስ እንግዲህ አልነቃም፣ ወይም ደግሞ እንግዲህ የተደረገበትን ነገር እስካሁን ድረስ ምንም ሊያጣራም አልሞከረም። ፍላጎትም እንደሌለው እንግዲህ አይተናል። ነገሩ ግን በዚህ ከቀጠለ በእርግጠኝነት አብርሃም ህይወት ከባድ እንደሚሆን እርግጠኛ ነኝ። ምክንያቱም እንግዲህ እነ ሄርሜላ አስበው የመጡት በአሁኑ እጅግ በጣም ከምታስቡ በላይ ትልቅ ሴራ ነው። በተለይ እንግዲህ ሄርሜላ እርጉዝ እንደሆነች ያንን ነገር ካረጋገጠችላቸው በኋላ በስተ መጨረሻ እንግዲህ ከአብርሃም እንዳረገዘች ያንን ነገር ለአብርሃም እንግዲህ ከተናገረች በኋላ አብርሃምን እጇ ውስጥ ለመክተት እንግዲህ ከፍተኛ ጥረት ታደርጋለች ማለት ነው። በዛን ሰዓት እንግዲህ አብርሃም ምንም አማራጭ ስለሌለ የሌለው ወደ ሄርሜላ ይመጣል። ሄርሜላ የምታስበውን ነገሮችን እያንዳንዱን ነገር ማለት ይቻላል ማሳካት ትጀምራለች ማለት ነው። በተለይ እንግዲህ በዚህ ስኬት ውስጥ እጅግ በጣም ትልቅ ቁልፍ ነው ብሎ እንግዲህ የሚያነሱት በተለይ አቤልን ነው። ምክንያቱም የነሱ ሴራ እንዲሳካ ከፍተኛ ጥረት ሲያደርግ ነበረ፣ ካሁኑ ጀምሮ ሳይሆን እንግዲህ በተለይ አብርሃምን ከዱሮ ጀምሮ እንደሚጠምደው ወይም ደግሞ እንግዲህ ከእሱ ጋር ችግር እንዳለበትም በጣም በተደጋጋሚ ሲወራ ነበረ። ከዚህ በፊትም በተለይ እንግዲህ አብርሃምና ሩታ ሊለያዩ አካባቢ ሩታን በጣም ሲደግፋት እንደነበረ እና ለሩታ ብቻ እንደሚቆረቆር አይነት ሰው እንግዲህ በደንብ አብርሃምን ለመጉዳት ያንን ሀሳቡን በተለይ አብርሃምና ሩታ እንዲለያዩ ከፍተኛ ጥረትም አድርጓል ብሎ እንግዲህ በጣም ብዙ ሰውም ሀሳቡን ሲሰጥ ነበረ። ስለዚህ እንግዲህ አቤል በዚህ ሰዓት ላይ የሚታመን አይነት ሰው አይደለም። በጭራሽ እንግዲህ ከሄርሜላ ጋር ብዙ ነገሮችንም በየጊዜው ሲያረግ ስለነበረ፣ በጭራሽ በጭራሽ አትመኑ ይህንን ልጅ። እንግዲህ እስከ መጨረሻም ድረስ ማለት ይቻላል ያው አብርሃምም በራሱ ውሳኔ መወሰን ይችላል፣ ግን እስከ መጨረሻው ድረስ ከአብርሃም ሕይወት እንዲርቅ ማድረግ አለባችሁ ብሎ እንግዲህ አብዛኛው ኦዲንሱ እርስ በርስም ሀሳብ ሲሰጣጥ ነበረ። በተለይ እንግዲህ በትላንትናው እለትም በተለቀቀው ቪዲዮ አብዛኛው ሰው ማለት ይቻላል ሩታን ደስታ እጅግ በጣም ደስተኛ እንደሆነ በጣም ሁሉም ሰው በነሱ ደስታ እንግዲህ እንደተደሰተ ሀሳባቸውን ሲሰጡ እንደነበረ እናስታውሳለን። አንዳንድ ሀሳቦች ደግሞ ከሁሉም በላይ የሚለየው አቤል ያሰበውና ሄርሜላ ያሰቡትን ነገሮችን በጣም እንደሚቃወሙ፣ በተለይ በዚህ ሰዓት ላይ አብርሃም እጅግ በጣም ጠንካራ ሆኖ ከነሱ ህይወት መራቅ እንዳለበት እንግዲህ በተደጋጋሚ ማለት ይቻላል አብዛኛው ሰው ሲመክረው ነበረ። እንግዲህ አብርሃም ነገሮችን ያስተካክላል ወይስ ዝም ብሎ እንግዲህ በተነዳበት መንገድ ይሄዳል? አብረን የምንመለከት ይሆናል። ስለዚህ እንግዲህ የታሰበው ትልቅ ሴራው ይሄንን ይመስላል። አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮመንት ስር አስቀምጦልን፣ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁን።